ስለ አንድ በራሪ እንስሳ ሼር ላድርጋችሁ፣ ትንሽ ደቂቃ ይቻላል? ከመሪነት አንጻር ከሊደርሺፕ አንጻር በጣም ብዙ ትምህርት ስላገኘሁበት ነው። ንስር ይባላል። ይሄ በራሪ እንስሳ ንስር ይባላል። ንስር የውበት የጉብዝና የብርታት የክብር የትምክህት የቁርጠኝነት የሞገስ ምሳሌ ነው። ንስር የውበት፣ የቢዩቲ፣ የጉብዝና፣ የብሬቨሪ፣ የብርታት፣ የካሬጅ፣ የክብር፣ የአነር፣ የትምክህት፣ የፕራይድ፣ የቁርጠኝነት፣ የዲተርሚኔሽን እና የሞገስ የግሬስ ምሳሌ ሆኖ ያገለግላል። በመጽሐፍ ቅዱሳችን ከሰላሳ አንድ ጊዜ በላይ እንዴት ነው በሚያስቀና መልኩ ስለ ንስር ተጽፈዋል። በሚያስቀና ባደረገኝ በሚያሳይ መልኩ ንስር ንስርን የተለየ ፍጥረት ከሚያደርጉት ነገሮች በቶሎ አሁንም አስር ነጥቦች ቶሎ ቶሎ ናንሳላችሁ እና ለእናንተ ለማኔጀሮች ለስራ ኃላፊዎች፣ ለቢሮ ኃላፊዎች፣ ለመሪዎች፣ ለቤተሰያን መሪዎች፣ ለአገልጋዮች፣ ለባለ ራእዮች በጣም ብዙ ትምህርት ከዚህ እንሰሳ ማግኘት እንችላለን። ንስር ንስር የማየት ችሎታው በጣም አስደናቂ ነው። የማየት ችሎታው ንስር በሶስት እሱ ከተቀመጠበት ዛፍ ላይ ሆኖ ወይም ተራራ ላይ ሆኖ ሶስት እስከ አራት ኪሎ ሜትር ድረስ ሶስት እስከ አራት ኪሎ ሜትር አይ ቲንክ ሶስት ኪሎ ሜትር በዚህ በውሳና የማውቀው ከአደባባዩ እስከ ቦብቾ ድረስ ይመስለኛል እና ካለበት ከተቀመጠበት ዛፍ ላይ ወይም ተራራ ጫፍ ላይ ሆኖ እስከ አራት ኪሎ ሜትር አርቆ የምትንቀሳቀስ በቅጠላ ቅጠል ውስጥ የምትንቀሳቀስ አይጥ ማየት ይችላል። በጣም የሚገርም እንስሳ ነው። የማየት ችሎታው ከማየት ችሎታው ሳልወጣ እንደዚህ ወደዚህ ፊቱን አድርጎ እስከ 340 ዲግሪ ድረስ አይኖቹ ይዘዋወራሉ። ፊቱን ሳያዞር እንዲህ እያለ አይኖቹ ብቻ እንደዚህ እያሉ እስከ 340 ፉል ሰርክል ስንት ነው? ሶስት መቶ ስልሳ አይደለም፣ ሀያ ብቻ ነው የሚቀረው ማለት ነው። እስከ ሶስት መቶ አርባ ዲግሪ ድረስ የማየት ችሎታው በጣም ያስደንቃል። የንስር አይኖች ከአንጎሉ በመጠንም በክብደትም እንደሚበልጥ የሚታወቅ ሲሆን እንደሚታወቅ ሲሆን የማየት ችሎታው ደግሞ ከሰዎች የማየት ችሎታ በስምንት ጊዜ ይበልጣል ይባላል። ከላይ ከሩቅ ከፍታ ላይ ሆኖ በባህር ጥልቅ ውስጥ ያለውን ትንሹን አሳ ያያል። እናንተ መሪዎች፣ እኔም ሁላችንም በትንሽ በትልቅ መሪነት ቦታ ላይ ያለን ከዚህ እንስሳ የማየት ችሎታውን እስቲ እንዋስ። እንደ መሪ አሁን ያለንበትን እውነታ ሳንረሳ አሁን በጊዜው በአጠገባችን ያለ እውነታ ሳንረሳ አመታትን ወደፊት ዘልቀን ማየት ሊያመልጡ የማይገባቸው እድሎችም ሲገኙ ፈጥነን ለመያዝ እንደ ንስር ፈጣን የመጀመሪያ መሆን ጥልቀት ያለውና ዘለግ ያለ ራእይ ይኖረን የማየት ችሎታ ይኖረን። እስክንደርስበት ድረስ ራእያችን መጨረሻ እስክንደርስበት ድረስም ትኩረታችንን ከሚከፋፍሉ ነገሮች ራሳችንን ጠብቀን ወደ ራእያችን አቅጣጫ እንገስግስ። በክፉ ጊዜ ዘለግ ያለ ራእይ በማየትና ከዙሪያቸው በሚሰሙት ጫጫታ ሳይወናበዱ ወዳዩት ራእይ ጨክነው በመሮጥ በመጽሐፍ ቅዱስ እነ ኖህ ይጠቀሳሉ። መቶ ሀያ አመት ተሰርቶ ማያልቅ ግን ይቻላል ብለው የጀመሩ ፍጻሜውን ያዩ። እዚህ ጋር ሆኖ 120 አመት ቢወስድ ምን ይሆናል? ምን ይሆናል? ይፈጸማል ያልቃል ብለው መሪ ባለ ራእይ መሆን አለበት። ይሩቁን ማየት አለበት። አይቶም ደግሞ ወዳየው ነገር ከቀኝ፣ ግራ አቴንሽኑ የሚከፋፍለው ነገር ቢገጥመው እንኳን ጨክኖ ወዳየው ነገር መጨረሻ መሮጥ አለበትና የማየት ችሎታን ከማን እንማር እንውሰድ? ከንስር እንደ መሪ። ሁለተኛ ንስር ፍርሃት የሚባል ነገር አያውቅም። ፊርለስ አኒማል ነው ንስር። ጠላቶቹ ምን ክፉና ጨካኝ እንደሆኑ ቢያውቅና በጉልበትም ይሁን በመጠን ከእርሱ ቢበልጡም በምንም አይነት መሸነፍ መሸነፍና መንበርከክን አያውቅም። ንስር ከራሱ የሚበልጡ እንደ የበረሃ ፍየል የመሳሰሉ እንስሳትን ሳይቀር እንደ ጦር ሹል በሆኑና እንደ ቢለዋ በተሳሉ ጥፍሮቹ ሰቅስቆ ከያዘ በኋላ መጀመሪያ ወደ ሰማይ ወደ አየር አውጥቶ አየር ያሳጣቸዋል። መጀመሪያ ከዚያ ይለቃቸዋል። ከዚያ ካወጣቸው ሰማይ ከፍታ የተገለባበጡ ሄደው መሬት ላይ ክስ ይላሉ። ስፓይናል ኮርዳቸው ይሰበራል፣ አንገታቸው ይሰበራል። ዋቴቨር። በዚህ ሁኔታ ንስር እንደ ሌሎች እንደዚህ እንደ አራት እግር እንዳላቸው እንስሳት ጉሮሮ አንቆ ምናምን አይደለም ይገል ወደ ከፍታ ያወጣል፣ ይለቃል፣ ከመሬት ከድንጋይ ጋር ያጋጫል ይገል በዚህ መልኩ ነው። ንስር በጣም ፍርሃት የሚባል ነገር አያውቅም። የንስር ደፋርነት በጣም አስገራሚ ነው ልላችሁ ነው። እንደ መሪ ከቤተሰባችን ጀምሮ የምንመራው ድርጅትና ሕዝብ ምግብ በማጣት እንዳይጎዳ እና እንዳይሞት ካስፈለገ አስፈሪ በሆነ መንገድም ቢሆን ተጉዘን ሕይወታችንን ለአደጋ አጋልጠንም ቢሆን ወይም ሪስክ ወስደን ወደ ተከለከሉ ክልሎች በመግባትም ጭምር ቤተሰባችንና ሕዝባችንን መመገብ፣ ማሳረፍ፣ ማኖር አለብን። በጀት የለም፣ ክረምት ነው፣ ብርድ ነው ፀሐይ ነው ተቃውሞ ነው እንትን ነው የሚባል ምክንያት ለመሪ አይሰራም። ይቻላል፣ ይቻላል፣ ይከናወናል፣ ይሳካል ብሎ አንዳንድ ጊዜ በጣም ከፍተኛ በጀት የሚጠይቁ ፕሮጀክቶችን በድፍረት እግዚአብሔር ይረዳናል፣ ህዝባችን አለ፣ በዚህና በዛ እናሳካዋለን ብለን ከባባድ ኃላፊነቶችን መውሰድ እንደ መሪ መፍራት የለብንም መሆን አምሮን የክፍል ኃላፊ የአንድ መስሪያ ቤት ኃላፊ እንደዚህ ኃላፊ ኃላፊ መሆን አምሮን፣ ፓዮኒር መሆን አምሮን፣ ድርጅት መምራት አምሮን፣ ግን ውጊያ ምንፈራ ተቃውሞ ምንፈራ ችግር ምንፈራ ከሆነ ትክክለኛ መሪነት ወይም የመሪነት ጸጋ ስጦታ የለንም ማለት። መሪ አይፈራም። ንስር፣ ይሄ ነገሩ በጣም ያስደንቃል አለመፍራቱ። ሶስተኛ፣ ንስር ድካምና መታከት ብሎ ነገር አያውቅም። የሚል ነገር የለውም ንስር ንስር ቴናሽየስ ነው። ንስርን ተመልከቱ። ሰማይ በደመና ሲጠቁርና ውሽንፍር የቀላቀለ ኃይለኛ ዝናብ ሲዘንብ የመብረቅ ብልጭታና የነፋስ ግፊት ነፍስ ያለውን ሁሉ መግቢያ መውጫ ሲያሳጣው በራሪ አእዋፍ ሁሉ በየዛፉ ስንጥቅ ውስጥ ሲወሸቁ ንስር ምን እንደሚያደርግ ታውቃላችሁ? ንስር ያንን ያማረና ኃይለኛ የሆነ ክንፎቹን በሰፊው ዘርግቶ ነፋሱ የሚሄድበትን አቅጣጫ ተከትሎ በጣም አድቫንቴጅ ይወስዳል። ከነፋሱ ጉዞ አቅጣጫ በተቃራኒው አይሄድም። ወዴት ነው የሚሄደው? ነፋሱ በሚነፍስበት አቅጣጫ አድቫንቴጅ ይወስዳል። ነፋሱ ራሱ ይገፋዋል። ክንፉን እንዲህ ማድረግ አያስፈልገውም። ዝም ብሎ ይዘረጋውና ነፋሱ ራሱ እየገፋው ብጡ የሚፈልግበት ቦታ ይሄዳል። እና ተከትሎ ይሄዳል። ኃይሉን ኢነርጂን ወይም ቤንዚኑን አይጨርስም። እና ከዚያም ወደ ትልቅ ተራራ አናት አለዚያም ከረጅም ዛፍ ላይ ወጥቶ በመቀመጥ በዚያ ውሽንፍር በቀላቀለ ዝናብና በዚያ በተበላሸ ዌዘር ሁኔታ ውስጥ ወዲያና ወዲህ የሚሯሯጡ ነፍሳትን በትዝብት ያያቸዋል፣ እናንተ ማትረቡ እያለ፣ እንደ መሪ በአንተና በምትመራው ድርጅት ወይም በራእዮችህ ላይ አውሎ ነፋስ፣ ውሽንፍር፣ ነጎድጓዳማ ዝናብ የሚመጣበት አጋጣሚ መኖሩን አትርሳ። ከንስር በመማርም የሚነሱትና አዋኪ ሁኔታዎች ለበለጠ በረራ ተጠቀምባቸው። አሜን። ለበለጠ በረራ ዘዴ ነው የሚያስፈልገው ጥበብ ነው የሚያስፈልገው እንጂ ችግሮቹ ራሳቸው ያበሩሃል። የበለጠ የበለጠ ይገፉሃል፣ ያራምድሃል። የጸሎትና የጸጋ ክንፍህን ብቻ ዝም ብለ ዘርጋ። ልብ በል። ውሽንፍሩና ነፋሱ ከመሬት ወደ ላይ ቢበዛ 20 ኪሎ ሜትር ብቻ ነው ከፍታው ንስር ግን እስከ አስር ኪሎ ሜትር ድረስ ወደ ላይ መውጣት ይችላል። ስለዚህ ይህን እስከ ሀያ ኪሎ ሜትር ማለት ሀያ ሜትር ድረስ ያለውን ይሄ እዚህ ምድር ላይ የሚሯሯጠው ነገር ለሱ አስፈሪው አይደለም። እና እንደ ንስር ምን መሆን ነው? መታከት፣ መፍራት፣ መጨነቅ ብሎ ነገር በዚህ ነገር ውስጥ አይገባም። አይቻልም፣ አይታለፍም ማለትን ፈጽሞ ከአንደበት አይሰማም። ንስር አራተኛ፣ መኖርም መብረርም የሚወደው በከፍታ ነው። ሃይ ፍላየር አኒማል ነው። ንስር ወደሚፈልገው ከፍታ የሆነ አደጋ ካልገጠመው በስተቀር በአንድ ጊዜ አይወጣም። ወደሚፈልገው ከፍታ የተወሰነውን ከፍታ ይወጣና፣ አግድም አሁንም፣ እንደገና ልክ የቤት ደረጃ እንደምንሰራው አይነት የሆነ ያህል ይበርና እንደገና ወደ ላይ ከዛ ይበርና ደግሞ ወደ ላይ ይበርና ወደ ላይ እያለ ነው ከፍታውን የሚይዘው። በጣም ብልህ የሆነ እንስሳ ነው። ምክንያት ወደ ላይ በወጣ ቁጥር የመሬት ስበት ኃይል ስለሚቀንስለት ክንፉን በማራገብ መድከም አያስፈልገውም። ስለዚህ የሚመርጠ ሁል ጊዜ ከከባቢ አየር በላይ መንሳፈፍ ነው። እንደ መሪ ዋናና አስፈላጊ ነገር ምን መሰላችሁ? በጊዜ ተጠቅመ ከፍታህን ያዝ። ከምታንቀሳቀሰው ድርጅትም ሆነ ማህበረሰብ በእምነት በእውቀት፣ በልምድ፣ በማስተዋል፣ በጸሎት፣ በቃሉ እውቀት፣ በስራ ትጋት ብለጣቸው፣ ብለጥ። ምን ከፍታ ላይ ውጣ፣ ከፍታ ላይ ውጣ በንጽህና በባህሪ መልካምነት በካራክተር ሁሉ አብረው ካሉ ፒር ግሩፕም ሆነ ከበታች ካሉ ከማህበረሰቡም በልጠህ ተገኝ እንደ መሪ ሌላው የንስር ጠባይ እዚሁ ላይ ምን መሰላችሁ ኳሊቲው አንድ ቀን ንስር ሲያጉረመርም አትሰሙትም የሚያጉረመርሙ እነማን ናቸው እነ ርግብ እነዚህ መሳሰል ንስር አያጉረመርምም አየሩን ሲቀዝፍ ከሚሰማ ሙዚቃ ውጭ ከአፉ የሚሰማ ድምጽ የለም። እንደነ ርግብ ሲያለቃቅሱ ብሎ አያድርም። አልቃሻ ከሆኑ ምስኪን ወፎች ጋር ምንም አይነት ማህበርተኝነትና ጓደኝነት የለውም። ጥራጥሬና ትንንሽ ምግቦችን አይፈልግም። ትላትልና የበከተ እንስሳ ስጋ አይበላም። ትልልቆቹ እንስሳት አድኖ ይዞ ትኩስ ስጋ ነው የሚበላው። እንደኛ እንደ ኢትዮጵያውያን ማለት ነው። ደሷን ለምንወደው በጣም የተወደዱ ምግቦች የተወደደ ምግቡ ደግሞ ትኩስ አሳ ነው። እንደ መሪ እንደ መሪ አብረውህ የሚውሉ ሰዎችን መለየት አለብህ። ከጠጪ፣ ከሰካራም፣ ከወሬኛ፣ ከፖለቲከኛ፣ ከዘረኛ፣ ከሀሜተኛ፣ ከሰነፍ ስራ ከሚወዝፍ ቅድም እንዳለው ከዚህ ጋር ጓደኝነት ይቅርብህ። ይህም ማለት ተናናሾችን እያገለገልክ መሆኑን አትርሳ። ስጋ የምትመገበውን ምግብም መለየትና ራስን መቆጣጠርን አትርሳ። ትልልቅ መሪዎች ችግር አውሪዎች፣ ችግር ፈጣሪዎች ሳይሆኑ ችግር ፈቺዎች ናቸው። እንደ ርግብና ጉጉት ቁጭ ብለው ያለቃቅሱም። ይልቁንም ይጸልያሉ፣ ይመራመራሉ፣ ያነባሉ፣ አዳዲስ ሀሳብ ያፈልቃሉ እና ከሚያገለግሉት ሕዝብ ከፍ ብለው ይሄዳሉ። እግዚአብሔር ያርግላችሁ። እንደዚህ አምስተኛ ንስር ያሳድጋል። በማብቃት ያምናል። ታውቃላችሁ፣ ሌሎችን ኢንካፓስቴት በማድረግ ያምናል። በጣም የሚገርም እንስሳ ነው። ንስር የሚታወቀው በኃይለኝነቱ ቢሆንም ቢሆንም ልጆቹን በማስተማርና በማሳደግ ጉዳይ ግን እጅግ ጠንቃቃ ነው። የንስር እንቁላሎች እስኪፈለፈሉ ድረስ የሚታቀፉት በሁለቱም ወላጆች ተራ በተራ ነው። ከተፈለፈሉም በኋላ ከ10 እስከ 12 ሳምንት ያህል በጎጆ ውስጥ እንዲቆዩ ቢደረግም በ9 ሳምንታቸው ሙሉ ንስር ይሆናሉ ጫጩቶቹ ማለት ነው። እስከዚያ ጊዜያቸው ድረስ ታዲያ እናት ንስር ሙሉ በሙሉ ስትጠብቅ፣ አባት ንስርም እስከ 50 ፐርሰንቱን ጊዜ ጫጩቶቹ ጋር ያሳልፋል። ንስር ወላጆች ልጆቻቸውን በቀን ውስጥ እስከ 8 ጊዜ ያህል የሚመግቧቸው ሲሆን በምንም አይነት ከትኩስ ጥሬ ስጋ ውጪ አይመግቧቸው። እንደ ሌሎች እንስሳትም ወላጆች በልተው የዋጡትን ከአፋቸው አያጎርሷቸውም። ትልልቁን ስጋ በትንሽ በትንሽ እየበጠቁ እየቆረጡ አጠገባቸው ያስቀምጡላቸው። እነዚያ ጫጩ ንስሮችም እያነሱ ነው የሚበሉት በራሳቸው አፍ። በጣም የሚገርም እንስሳ ነው። በጣም ብዙ ነው ያስተማረኝ ከዚህ እንስሳ እግዚአብሔር። ጫጩቶቹ በስድስተኛ ሳምንታቸው ላይ ይቅርታ፣ ለብቻው ለብቻቸው፣ ኦኬ፣ ህፃናቱ ለማጫጭቶቹ ለብቻቸው መዋልን ያለማምዷቸዋል። አንዳንድም ጫጭቶቹ ካሉበት ጎጆ አካባቢ አካባቢ ካለ ሌላ ዛፍ ላይ ሆነው የጫጭቶቹ ሁኔታ ይመለከታሉ እናትና አባት ጫጩቶቹ በስድስተኛ ሳምንታቸው ላይ መቆምና መሄድ ይጀምራሉ። ከአስራ ሁለት ሳምንታቸው ጀምሮ በወላጆቻቸው የሚቀርብላቸው ምግብ አላጠግብ ስለሚላቸውና ረሃብ ስለሚሰማቸው ጎጆቸውን እየለቀቁ መውጣት ይጀምራሉ። ይህን ጊዜ ወላጆች ልጆቻቸውን በረራ ያስተምሯቸዋል። በረራ የሚማሩትም በጣም በከባድ መንገድ ነው። ወላጆች ልጆቻቸውን በአፋቸው ይዘው ወደ ላይ ከፍታ ይወጡና ከአፋቸው ይለቋቸዋል። እነዚያ ህፃን ጫጩቶች ወደኩ ወደኩ ወደቁ ወይኔ ወይኔ ወይኔ ወይኔ ወይኔ ሲሉ ፍጥፍጥ የሚሉበት አካባቢ ሲደርሱ አባት ወይም እናት ጫጩት ከስር ደግሞ ይገባና በተከሻው። ለዚህ ነው እግዚአብሔር በሙሴ ሲናገር በነፋስ ማን በንስር ክንፍ ምን አረኳችሁ ተሸከምኳችሁ ያለ እና እንደዚህ እያደረጉ እያደረገ ንስር ልጆቹን ምን ያስተምራል? በረራ ያስተምራቸዋል። እና ለትልቅ በረራ ለከፍታ ጉዞ በዚህ ሁኔታ ረጅሙ ነው ታሪኩ ያበቃቸው። አንተ አንቺም እንደ መሪ የምትመራቸውን ሰዎች በየተሰጧቸውና በየዝንባሊያቸው አቅጣጫ እንዲበሩ አስተምሯቸው እንጂ ቁጥጥር አታብዙባቸው። የመሪ ትልቅ ስራ ማሳደግ ወይም ማብቃት ነው። ንስሮች የሚከተሉትን የምገባና የማብቃት ስራ አስተውል። አንተ እንደ መሪ የምትመራው ህዝብም ሆነ ድርጅት ከጅማሬው አንስቶ በቂ ምግብ ማግኘት መብቱ ነው። ሁሌ ከአፍህ እያወጣህ ማጉረስ ሰዎች እንዳያድጉ መከልከል ነው። ቆፍረው ፈልገው ምግብ ለራሳቸው መመገብ ወይም መፈለግ እንዳይችሉ ደካማ ታደርጋቸዋል። እና ራሳቸው እንዲያድኑ በረራ አስተምራቸው። ንስሮቹ ለልጆቻቸው በረራ የሚያስተምሩበትን መንገድ ልብ በል። አንዳንዴ ለምታገለግላቸውና ለምትመራቸው ሰዎች ከባድና አታጋይ የሆነ ስራ ወይም አሳይመንት ስጣቸው። ይሰራሉ ብለህ እመን። ይችላሉ። ይህን ሰርቶ ያመጣል ብለህ እመን ነው ከአንተ በታች ያለውን ሰራተኛ ይችላል። ይሄ በጣም ቀላል ነው። ደግሞ ስትነግረው ቀለል አድርገህ ንገረው፣ እንደ ከባድ ነገር አትበለው። እና በዚህ ሁኔታ ኮች ማድረግ ማሳደግ፣ ማብቃት አንተ ወደ ደረስክበት ማድረስ፣ ሁልጊዜ ጊዜ የዕለት ስራህን ከመስራት ባለፈ ይሄም ተግባርህ እንደሆነ እመን፣ አሳድግ ለማለት ነው። ስድስተኛ የንስር ጎጆ በከፍታ በጥንካሬና በውበት ነው የሚገነባው። ንስር እስከ ሶስት ሜትር ዳያሜትር እና እስከ ስድስት ሜትር ቁመት እና እስከ ሁለት ሺህ ኪሎ ግራም የሚሆን ጎጆ የመስራት አቅም አለው። አይገርማችሁ! ስንት አልኳችሁ? ሶስት ሜትር ዳያሜትር ስድስት ሜትር ቁመት ክብደቱስ እስከ ሁለት ሺህ ከአራት መቶ ምናምን አካባቢ ተነስቶ ከአራት ኩንታል አንስቶ እስከ ሁለት ሺህ ድረስ ክብደት የሚሆን ጎጆ ይገነባል። ንስር በጣም የሚያስደንቅ እንሰሳን በጣም እንደ መሪ የእምነት ቤትህን በከፍታ በጥንካሬና በውበት መገንባት አለብህ። ጌታችን ኢየሱስ ክርስቶስ ሲያስተምር ቃሌን ሰምቶ የሚያደርገው ቤቱን በምን ላይ? በአለት ላይ የሰራ ልባም ሰውን ይመስላል እንዳለው እንደ መሪ አንተ ቤትህን በአለት ላይና በከፍታ መስራት አትርሳ። አንዳንዶች በገንዘብና በማቴሪያል ይሰራል። አንዳንዶች በዙሪያቸው ያለው ዓለም በሚሰጣቸው ተስፋ ላይ ለምሳሌ የመንግስት ፖሊሲ የአምልኮ ነጻነት፣ የእርዳታ ድርጅት፣ የተባበሩት መንግስታት፣ የዓለም ባንክ፣ የአፍሪካ ባንክ። በቃ በሌላው ጥገኛ ሆነው ተለጥፈው ነው ፕሮጀክት የሚቀርጹት ራእይ የሚያዩት ህልም የሚያልሙት አይደለም። አንተ ግን አጠገብህ ካሉ ጭራሮች፣ ገለባዎች፣ ሳሮች ከሚመስሉ ከማይረቡ ነገሮች ተነስተህ ትልቅ ነገር ለአገሪቱ፣ ለመድሪቱ፣ ለህዝቡ አበረክታሉ ብለህ አስብ። አሜን ነው። ይቻላል ትልቅ ንስር ሆኖ ይህን የሚያህል ግዙፍ ቤት መስራት ከቻለ እናንተ ብዙ መስራት እንችላለን አንተ የምታመልከው አምላክ ዝናብ ሳያዘንብ ሸለቆን በውሃ የሚሞላ አምላክ ነው አትርሳ አንተ የምታመልከው አምላክ አንድ ሚሊዮን ስንቅ አልባ መንገደኞችን መና እያበላ አርባ ዓመት የመራ አምላክ አይደል አርባ ዓመት የመራ አምላክ ነው አንተ የምታመልከው አምላክ በሁለት አሳና በአምስት ቂጣ ከአምስት ሺህ በላይ አዋቂ ረሀብተኞችን መግቦ አስራ ሁለት መሶብ አንሱ ያለ አምላክ ነው። አሜን ነው ወይ? አንተ የምታመልከው አምላክ ለዘሪ ዘርን፣ ለሚበላ እንጀራን በብዙ አትረፍርፎ የሚሰጥ አምላክ ነው። አሜን። ክብር ለእግዚአብሔር ይሁን። ንስር ራሱን ያድሳል። ስ ሪ ኢምፖርታንት ፖይንት። ንስር ራሱን ያድሳል። ንስር ጠቅላላ እድሜ የፈቀደለትን ተልእኮ ሳያሳካ በመሀል ማለፍንና ስራውን በጅምር ማስቀረትን አይፈልግም። ስለዚህ ቢያንስ በአመት አንድ ጊዜ በራሱ ላይ ተሀድሶ ያካሄዳል። ታድሶ፣ የሚካሄደባቸው የአካሉ ክፍሎች አንደኛ ጥፍሮቹ ናቸው። ሁለተኛ ምንቃሩ ነው፣ ያፉ። ሶስተኛ ላባዎቹ ናቸው። በዚህ በምንቃሩ ነው ሁለቱን ክፍሎች የሚያድሰው። መጀመሪያ ላባዎቹን እየነቀለ ይጥላል። በጣም ፔንፉል ነው። ከዚያም ቀጥሎ ደግሞ ጥፍሮቹን ይነቅላል። በዚህ በምንቃሩ የእግሩን ጥፍሮች ይነቅላል። የእጁን በሉት የእግሮች። ከዚያ ምንቃሩንስ በምን በሹል በጥቁር ድንጋይ እያረገ እስከ ታች ድረስ ከስር ድረስ ይልጠዋል። ይህን በሚያደርግበት ጊዜ ከፍተኛ ፔን ይሰማዋል። በነዚህ አካል ክፍሎቹ ተሃድሶን ሲያከል እጅግ በጣም ከባድ የሆነ የህመም ስቃይ ውስጥ ያልፋል። ለምሳሌ አሁን ያልኳቸውን ነው፣ ምንቃሩን የሚሞርደው ጥቁር ድንጋይ ፈልጎ ነው። ጥፍሩን፣ ላባዎችን ደግሞ በዚህ በምንቃሩ ይነቅላቸዋል። እነዚህ ክፍሎቹ ተመልሰው እስኪያድጉ ድረስ በጣም በከፍተኛ ህመም ብቻ ሳይሆን በረሃብ ያልፋል። ደግነቱ አንድ ጥሩ ነገር አለ ብንመሰላችሁ የትዳር ጓደኛው በተራዋ ትመግበዋለች። በዚህ ጊዜ በጣም ያስደንቃል። በጣም ነው የሚገርሙት። ከትዳር ጓደኛው ጋር ሁሌም አብረው የሚኖሩ በመሆኑ በታድሶ ምክንያት ከስራ ውጪ በሚሆንበት ጊዜ ቤቱን አስቤዛውን የምትችል እሷ ናት። እንደ መሪ አንተም በየጊዜው ኃይልህን አድስ። አሮጌ ነገር እየደጋገሙ መኖር የትም አይደርስም። እግዚአብሔርን በተሃድሶ ያምናል። እሱ ራሱ የሚያድስ አምላክ ነው አይደል? በብሉ ኪዳንም በአዲስ ኪዳን ስለ ተሃድሶ በጣም ብዙ ቦታ ተጽፈዋል። አሁን ጊዜ የለንም። በየጊዜ ቆም ብለህ የስራህን ሁኔታ አሰራርህን፣ የምትገባበትን ሰዓት፣ የምትወጣበትን ሰዓት፣ የእረፍት ጊዜህን፣ የቡና ይሻይ ሰዓትህን፣ ሌሎች ነገሮችን እንትን አርጋቸው፣ ሪቫይዝ አርጋቸው እና ራስህን ኢቫሉዌት አድርግ። ራስህን መዝን፣ ከትናንት ዛሬ፣ ከአምናው ዘንድሮ፣ ለሚቀጥለው አመት እንዴት ነው ራሴን የማሻሽለው መለውጠው እና ራስንና የስራ አካባቢህን ማደስ እንደ ንስር አትርሳ። አንተም በተሃድሶ ውስጥ ኑር። አሜን። ሁላችንም መሪዎች፣ አገልጋዮች፣ ሰባኪዎች ሁላችን በተሃድሶ ውስጥ መኖር ራዕያችንን ህልማችንን፣ ጸሎት ህይወታችንን፣ ማህበራዊ ግንኙነቶቻችን፣ ትዳር፣ ቤተሰብ፣ የልጆች ሁሉ ነገር በየጊዜው አዳዲስ ነገሮችን በማየት የተሃድሶ ህይወት እንኖር። ሁለት ነጥቦች ቀዱኛ ልጅ ዘጠነኛ ንስር ረጅም ዕድሜ ይኖራል ንስር በተጠበቀ ከባቢ እስከ 40 ዓመት ድረስ እንደሚኖር በጣም ፕሮቴክት ከተደረገ በጣም እንክብካቤ ከበዛለ እስከ 70 ዓመት ድረስ እንደሚኖር ይነገራል በጣም ይገርማል አንተም እንደ መሪ በመጀመሪያ ደረጃ የመኖሪያ አካባቢ ጤነኛ ይሁን ጤናማ ይሁን ከነማን ጋር ጋርና በነማን እጅ እንዳለህ ማጤን አለብህ የምትመገበው ምግብና ለመንፈሳዊ ሆነ አካላዊ ጤንነት አስፈላጊ የሆኑ ምግቦችን ማግኘት ይኖርብሃል የተበከለ አየር ወይም ቶክሲኬትድ ፖሊዩትድ ፖይዘንድ ኢንቫይሮንመንት ውስጥ አትቆይ። በሐሜት፣ በነቀፋ፣ በስም ማጥፋት፣ በጥላቻ፣ በዘረኝነት፣ በአድማ ሰፈር አትቆይ። ጓደኝነት ጤናማ መንፈስና የወደፊት ራእይ ካላቸው፣ ስራና እድገት ከሚወዱ፣ ለህሊናቸውና ለመንፈስ ቅዱስ ከሚገዙ፣ በስሜት ሳይሆን በምክንያት ከሚመሩ ጋራ ይሁን ጓደኝነት። ከዚህ ውጭ ያሉት ይገሉሃል፣ እድሜህን ያሳጥራሉ፣ በሽተኛ ያደርገዋል፣ ራእይህን ይወስዱባሃል። የሆነ ያለ ጡረታ ያለ ዘመንህ እንድታረጅ ያደርገዋል፣ አይደል? ስለዚህ ጓደኛ ምረጥ፣ ምግብ ምረጥ፣ ሰፈር ምረጥ፣ አካባቢ ምረጥ። የመጨረሻ ንስር በጣም በጣም ታማኝ እንስሳ ነው። በተለይ በተለይ ለትዳሩ ንስር እጅግ የሚያስገርመው ነገር ለትዳር ጓደኛው ታማኝ መሆኑ ነው። ተባዕትና እንስት ንስሮች አንዴ ከተዋወቁና ፍቅር ከመሰረቱ ሁለቱም ለሌላ አካል ደጃቸውን ይዘጋሉ። አይገርማችሁም? ይህን አስተውላችሁ ታውቃላችሁ? እንደ ሌላ እንስሳ ካገኘው ጋር ካገኘችው ጋር አይሄዱም። አንዴ ከተዋወቁና ከተዋደዱ አብረው ነው የሚያረጁት። የሚገርም ነው። የሚወልዱት ወይ የሚጥሉት እንቁላል በአንድ ጊዜ ከሶስት አይበልጥም። ብዙ በመውለድ አያምኑም። ወይም እግዚአብሔርን በዛ መልኩ አልፈጠራቸውም። እነዚህን እንቁላሎች ተራ በተራ እየታቀፉ ለመፈልፈል ቀን ያበቃሉ። ጫጭቶቻቸውን በመመገብም ሁለቱም ይሳተፋሉ። የመጀመሪያዎቹ ጥቂት ሳምንታት ምግብ አድኖ የማምጣት ተግባር የአባትየው ነው። እናት ታናናሾቹ ንስሮች ታቅፋ ትውላለች። ከሶስት ሳምንታት በኋላ እናት ተራዋን ወደ ውጭ ወጣ ማለት ትጀምራለች። አባት ደግሞ በተራው ጫጩቶቹን ይጠብቃል። የሚገርም ነገር ነው። ከዚያም ቅድም ባልነው ፕሮሰስ፣ ጫጭቶቹ ከጎጆቸው ከወጡ በኋላ ባልና ሚስቱ የእንደገና ፍቅር ጊዜ ይጀምራሉ። የሚያስገርሙ ናቸው። አንተ እንግዲህ አንተ እያልኩ በወንድ ጾታ ብቻ ነው የምናገረው፣ ሁላችሁንም እንደሚያጠቃልል አትርሱ። እንደ መሪ ከምንም በላይ ታማኝነት ይጠበቅብሃል። ከሁሉ አስቀድሞ ለጠራህና ለሾመህ አምላክ፣ ላሰማራህ አምላክ ታማኝ ሁን። ከዚያም የምትመራው ህዝብ፣ ለሰጠህ ኃላፊነት፣ ለነገረህ ምስጢር ታማኝ ሁን። ለትዳርህና ለገባኸው ቃል ኪዳን እጅጉን ታማኝ ሁን። የምትናገረውን በተግባር ለማሳየት ትጋ። በዓመት ወይም በረዘመ ጊዜ ውስጥ እናከናውናለን ብለህ ያቀረብከው ራእይና ዕቅድ ሌሎችን አስተባብረህ በማከናወን ታማኝነትን አስመስክር። ከተቀመጠበት ጊዜ ገደብ አታሳልፍ። በቀጠሮ በሰዓት አጠቃቀም በተቻለ መጠን ታማኝ ሁን። እያያዝክ አትልቀቅ። እየጀመርክ አታቁም። በምንም አይነት ውሸት አትናገር። በእውነት ላይ ደግሞ አታመቻምች የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ሁለተኛ ጢሞቴዎስ ሁለት አስራ አምስት እግዚአብሔር እየተባረከ ይሁን ዛሬ እኔ ሰይሜያችኋለሁ ሁላችሁም ንስሮች ናችሁ አሜን እዚህ ቤት ያለ ምን ብቻ ነው ንስር የንስር ባህሪ ያለው ባንታውቃ አጋጣሚ አንድ የንስር እንቁላል በዶሮዎች እንቁላል መካከል ተገኘ። የንስር እንቁላል ቤት እ በዶሮዎች እንቁላል መካከል ተገኘ፣ ባንታወቅ አጋጣሚ። ሰው ያደረገው ሰይጣን ያደረገው አይደለም። ከዚያ በኋላ ያ ዶሮ የንስር እንቁላል ሜት ዶሮ ታቅፋ ከጫጭቶቹ ጋር ምናደርገችው ፈለፈለችው፣ ተፈለፈለ። በዶሮዎቹ መካከል በቁመት ይበልጣል፣ በሰውነት ይበልጣል፣ በአይነት ይበልጣል። ግን በዶሮቹ መካከል አበገ። ዶሮቹ እንደሚጭም ይጭራል። ዶሮቹ የሚለቅሙትን ጥራጥሬ ይለቃቅማል። ትላትል ይበላል፣ ትላትል ይበላል። እስካሁን ያለው ተሰምቷል። እሺ ዶሮዎቹ የሚለቃቅሙትን ጥራጥሬ ይለቅማል። ዶሮዎቹ የሚበሉትን ትላትል ይበላል። አመሻሽ ላይም ከዶሮዎቹ ጋር ወደ ቤት ገብቶ ከሁለት ሜትር ማትበልጥ ቆጥ ላይ ወጥቶ አይተኛል። ሲነጋ ሚያው ነው። ሕይወቱም በሙሉ በዶሮቹ መካከል ዶሮ ሆኖ ጨረስ አሳለ። ይሄው ነው። ከዚህ እልፍ ሳይል ኖረ፣ ከዚህ እልፍ ሳይል ሞተ። አበቃለት። ዘመዶቹ ንስሮች የሚበሩበትን ከፍታ አይቶ አያውቅም። ዘመዶቹ እያደኑ የሚመገቡትን ትኩስ ብርንዶ ስጋ ቀምሷል። እንደ ዘመዶቹ በሰዓት ከ150 ወይም 240 ኪሎ ሜትር 150 ማይል ንስር ሲበር እንደሱ ይበራል። ተቃላችሁ፣ በሰዓት እስከ 240 ኪሎ ሜትር ድረስ የመብረር አቅም አለ። በዶሮዎች መካከል ተፈል ተፈልፍሎ ያደገው ንስር ግን ከየት የት ነው የሚበረው? ከመሬት እስከ ቆጥ እና ዘመዶቹ በዚህ ፍጥነት እንደሚበሩ ሳያይ ሳያውቅ አንድ ቀን ሳይጠቀምበት ያ የተሸከመው ክንፍ የኖርበት ዓለም ወደ ከፍታ የሚያወጣና አግድም የሚያበር ስላልሆነ ሲያይ የኖረው የተማረው ከዶሮዎቹ የዶሮን ሕይወት ስለሆነ ከዶሮነት ሳይወጣ ጨረሰ። ዲዝ ባድ ኒውስ። እግዚአብሔር ለንስርነት የጠራን ዶሮ ሆነን እንዳንጨርስ ዘመናችንን እግዚአብሔር ይርዳል። አሜን። ዶሮ ሆነ እንዳንጨርስ። እዚህ ያለው ፖቴንሻል አያለሁ፣ በጣም ውስጣችሁ የተጠቀጥቀው እውቀት፣ ጥበብ፣ የመፍጠር ችሎታ፣ የማከናወን አቅም፣ ደግሞ እግዚአብሔር ለናንተም ለልጆቻችሁም ያየላችሁ ከፍታ፣ የበረከት ዘመን ቺ ማገር ከፊት የሚጠብቃት መልካም እድል፣ የብርሃን ዘመን ክብር ለእግዚአብሔር ይሁን። አሜን። እዛ ሳንደርስ በትናንሽ ነገር እየተናቆርን በከምባታ በሀድያ በሶሮ በሌሞ በምናምን በሰፈር በመንደር እየተከፋፈል እንደ ቤተ ክርስቲያንም እንደ አገርም ነው የምላችሁ። በትናንሽ ሳንቲም ሽርፍራፊ የሕዝብ መደለያ ነገር እንደ ስራ ኃላፊ ምናልባት ምን ታለል ካለ እግዚአብሔር ከዛ በላይ ሰማይ ላይ ያደርሰን አስቦ እያለ ከሰው ጉርሻ አውጥቶ አጉራሽ ምን ሆነበት? አካፋይ ምን ሆንበት? እግዚአብሔር ከፍታ አይቶልን እያለ እባካችሁ ዶሮ ሆነ እንዳንጨርስ እግዚአብሔር ይርዳን። ሁላችንም ይሄንን እናስብ።